እዛ ስቅስቅስቅ በይራላይለምስ ደቂቃ ገባሁኝ። አሪፍ ነው ሳልነካው እስካላስወጣኝ ለምን እንደሚል አሁንም በጣም እያስፈራኝ ነው። ለምን እንደሚያስፈራኝ አላውቅም። ዝግ ትልቅ ገባ ስል ልቅ በፊት አንድ ሰዓትም፣ ሁለት ሰዓት እንደፈለኩ ያስቀምጠኛል ነበር። አሁን ምን ተፈጥሮ ነው ገባ ስል ዋርኒንግ ብሎ በቢጫ your connection is unstable የሚለኝ ለምንድን ነው? ማንቀሳቀስ አልችልም፣ ካሜራውን ማንቀሳቀስ አልችልም። ስለዚህ ዝም ማለት የለብኝም። ትንሽ በዚህ ነገር መስራት አለብኝ ይመስለኛል። ትንሽ ስለዚህ ነገር መስራት አለብኝ፣ ዝም ማለት የለብኝም። እንደዛ ብዬ አስባለሁ። ዩቲዩብ ላይ አሪፍ አሪፍ ነገር ያየው መሰለኝ። ሩሃማና ሀብታሙ ደጋ ምስሪቱ ላይ ቀርበዋል አይደል ሁ ትናንትና እሑድ ነው። ዛሬ ስራ ስራ ነን። ዛሬ ትናንትና እሑድ እንደ ሰካራ ነው ያልኩበት ቀን ነው። ቆንጆ ነው ግን፣ ያው አንዳንዴ ሌሊት ድምፅ ይሰማል። ኦኬ ይሰማል፣ ይሰማል። አረ እንደሚሰማ እርግጠኛ ነኝ። ይሰማል፣ ምክንያቱም ማይክራፎን እየታየኝ ነው። ስለዚህ ይሰማል። እና ቤተሰብ አሁን አራት ደቂቃ ቀርቶኛል። በአራት ደቂቃ ውስጥ እወጣለሁ። ለሙከራን የገባሁት እስኪ በዚህ ልገባ በላይቬን በዚህ ልገባ ነበረ ይሄንን ዌብ ካሜራ የገዛሁት እና ደህና እየሰራ እያለ በመሀል እኔ አብዴት መሆን ፈልጎ ይሁን አላውቅም ይቆማል። የሆነ የሆነ ነገር ሳውራ ደግሞ አንዳንዴ ቪዲዮ ራሱ ልሰራ ስል ከአምስት ደቂቃ በላይ አይሰራልኝም። አምስት ደቂቃ ራሱ ላይሰራልኝ ይችላል፣ አንድ ደቂቃም ላይሰራልኝ ይችላል። ከዛ እስቲ ቆይ መጨረሻውን ልየው ብዬ ነው ዛሬ አሁን የገባሁት። ለአንድ ለሶስት ደቂቃ ነው መቆየው ያው እየሄደ ነው። ተኩል ሲል አሁን ሶስት ሰዓት ከሀያ ሰባት ነው። ተኩል ሲል እወጣለሁ ከዚህ እስከዛ ግን እስቲ አሁን ሁለት ደቂቃ ሆኖታል አምስት ደቂቃ ያህል ይችላል ወይስ አይችልም ብዬ ለማየት ነው። አንድ ሰዓት ያህል የሚያቆየኝ ከሆነ ደግሞ ተመልሼ ስገባ ዩቲዩብ ይሻለኛል። ምክንያቱም ቁጭ በምልበት ሰዓት ነው ምገባው ቲክቶክ ሆነ ዩቲዩብ እንጂ ስራ አለኝ በትርፍ ጊዜ። እስቲ ዩቲዩብም በፊት ሞኒታይዝ ስለሆንኩኝ ገንዘብ ይከፈለኝ ስለነበረ ስሰራበት ይከፍለኛል፣ ሳልሰራበት ደግሞ አይከፍለኝም እና እስቲ ለምን ተወዋለው? ይህን ያህል አመት ለፍችበታለሁ። ቀላል አይደለም። ስምንት አመት ሲዩቲዩብ ላይ አክቲቭ ካረኩት ራሱ ወደ ሰባት አመት ሊሆነው ነው። ከከፈትኩት ዘጠኝ አመት ይሆነዋል ብዬ አስባለሁ። የሚገርም ነው። ሁለት ሺ አስራ ስምንት ነው፣ ሁለት ሺ አስራ ሰባት ነው የከፈትኩት እና እስቲ ይህን ያህል ደክሜበታለሁ። ስንት ሰው ፊት አይቼበታለሁ። ያኔ ሰብስክራይብ ፍለጋ ማለት ነው። ስለዚህ እስቲ ቆይ ለምን አልጠቀምበትም? ለምን አላንቀሳቅሰውም? አሁን ኮፒራይት ተልኮብኛል። ኮፒራይት እስትራክ ነው ደግሞ የተላከብኝ። እቺ እንጀራ ሆነው አጋጣሚ ላይ የወትም አርባ ዘጠኝ ቀን ቀርቶታል ሊነሳ ላይቭ ስገባ እንደምታዩት ምንም ነሰው ማይመጣ ምንም፣ ግን ያው ይቀመጣል በማለት ነው ላይቭ የምሰራውና በኋላም ስለሚቀመጥ ችግር የለውም በማለት ነው የምሰራው እንጂ ላይፍ ስገባ ሰው አይመጣም። ላይፍ በሁለቱም እገባለሁ፣ በዚህም እገባለሁ፣ በዛኛውም እገባለሁ። ብዙ ሰው በየተለያየ ሀገር ልክ እንደ ቲክቶክ ባለው አይነት እገባለሁ የተለያየ ሰው ስለሚመጣ ማለት ነው። እና በፊት በደንብ ሰው ይገባል፣ ሊመጣል ያልፋሉ። ያው ገብተው ሰላም ባ ላይክ ባያረጉ ለራሱ ማለት ነው ስወጣ ይሄን ያህል ሰው ገብቶ ነበር ብሎ ይለኛል ማለት ነው ዩቲዩብ ያስቀመጠው ቲክቶክ ላይ ምን እንደሚያስቀምጠው ማለት ነው። አሁን ግን ሶጣ ራሱ ወይ አስር ሰው ወይ አምስት ሰው ገብቶ ወጥቷል ነው የሚለው። እና ከዛ ውስጥ ሁሉ አንድም ላይክ የሚያደርግ የለም። ለምንድን ነው ይሄ ሆኖ? ለካ ዘጠና ቀን ሶስት ወር የሚቆይ ኮፒራይት ስትራይክ ተልኮብኛል፣ በዘጠና ቀን ነው የሚነሳው። 49 ቀን መቀረቱን ትናንትና ነው ያየሁት። ሁለተኛ ነገር ደግሞ ጂሜል ሊዘጋ አስራ ምናምን ቀን ቀርቶታል። ምንም አይነት መልእክት መቀበል አንችልም፣ ስቶሬጅሽ ፉል ነው ብሎ ባለፈው ወር እንደዛ ብሎ ሲለኝ፣ ጂሜሽ ፉል ነው እና ምንም ነገር ከዚህ በኋላ መቀበል አትችልም ብሎ ሲለኝ በወር ሰባት ነው ስምንት ድርሃም ከፍዬ መቶ ጂቢ ገዝቼ ነበር፣ ከጎግል ላይ ማለት ነው ከጎግል ላይ መቶ ጂቪ ገዝቼ ነበር እና በወር በወሩ ሰብስክራይብ አድርጎ ከሞላው ካርድ ላይ ይቆርጣል። ባሁኑ ካርድ ስላልሞላው አልቆረጠም። ስለዚህ ምን ማስጠንቀቂያ ሰጠኝ? ከ16 ቀን በኋላ በዚህ ኢሜል የምትጠቀሚያቸው ምንም ነገሮች ወዳንቺ አይደርሱም፣ ኢሜልሽ ይቆርጣል አለ። ዞሮ ዞሮ ዛሬ 27 ነው፣ ነገ ያስመት ደግሞ ካርድ ሞላለው ብዬሽ ነው። ለካርድ ብዬሽ ግን አለ አስቀምጫለሁ፣ ለካርድ ብዬሽ እጄ ላይ አስቀምጫለሁ። ስንት ደቂቃ ሆነ? አምስት ደቂቃ። ጥሩ ሂጅ ያለው ማለት ነው። ጥሩ ሂጅ ያለው። ሁለት ሰዎች መታችሁ ሄዳችኋል። ጥሩ ሂጅ ያለው ምንም አይልም፣ ምንም አይልም። ሁለት ሰዎች መታችሁ ሄዳችኋል። እንደው ቆይቼ አስር ደቂቃ ባየው ደስ ይለኝ ነበረ። ግን ያን እንዳላየው ጊዜ የሚባል ገደብ አለ። ትምህርት ቤት ሊሄድ ነው። እና በእንደዚህ አሪፍ ከሆነ ስመለስ ደግሞ ወይ ማታ ላይ ሞክራለሁ ድጋሚ ላይቭ ለመግባት፣ ድጋሚ ላይቭ ለመግባት ሞክራለሁ። እና ይሄን ሳንቀሳቀሰው ነው እየዘጋብኝ ያለውና ያለው ነው። እስቲ እዚህ ጋር ሲንቀሳቀስ እየዘጋ ሆን አሪፍ ይመስለኛል። እና ይሄን ይመስላል ዛሬው ለነበረን ቆይታ አመሰግናቸዋለሁ ደግሞ ስመለስ ማታ እገባለው ኑ አበረታቱ እናወራለን ውሃ እየጠጣም በልተን ሆዳችን ከጠገበ ካራበ ዛሬ ደግሞ ቆይ ዛሬ ምንድን ነው ዛሬ ገበያ ሊሄድም ገበያ ሊሄድ ነገ ሄዳለሁ ገበያ ነገ ገበያ ሄዳለሁ ገበያ ከሄድ ፈንድሻ ገዛለሁ ከዛ ጠዋት ቡናዬን አቀራርቤ ነገ ማክሰኛ አለ። ቡናዬን አቀራርቤ ቡና ንጠጣለን። እሺ ለማንኛውም ለዛሬ ይሄን ይመስላል፣ ይሄን ይመስላል ዛሬ ያለኝ። እና ቤተሰቦች ደህና ሁኑ። እንደዚህ ሁኜ ነው ማወራቸው። ከዚህ በኋላ እንዲሁ ሁኜ ነው እየተጠባበቅ ዘጋ ለዘጋ እያልኩኝ ማወራቸው። እንግዲህ በደንብ ሌላ ዌብ ካሜራ ገዝቼ ሌላ ወይ ካሜራ ገዝቼ በደንብ ለቀቅ ብዬ አዘጋም አከፍትም እያልኩኝ እስከ እስከማራ ድረስ ማለት ነው። እና ሰላም ሆኖልኝ ሰባት ደቂቃ እንደምንም አስር ልምላት እንዲ እያልኩኝ እያሰብኩ ነው። አስር ልምላት እንዲ፣ ምክንያቱም ላይክ አድርጎ አሁን አንድ ሰው ብቅ ያልሹ፣ ወይ ያልከው፣ ላይክ እስቲ ኮሜንት፣ ማነሽ ጻፊ፣ እያይቼሻለሁ ጻፊ የቀረኝ ሁለት ደቂቃ ነው። ልውጣ ነው ደግሞ ለውጣ ነበር እኮ አምስት ደቂቃ ነበር የገባው። ከዛ ሳየው ውልቅ ውልቅ ውልቅ ምትሉት ነገር እና እስቲ ጠጋ ብዬ በካሜራ ራሴ እንዲያጮለኩሉ እየበላን እየጠጣን ድካማችንን እያስወገድን ከፍ ያለ አይ ከፍ ያለ ነገር ላይ አላደርገውም። አንድ ደቂቃ አንድ ደቂቃ

እና ይስተካከላል። በቃ በዚህ አይነት ይስተካከላል ብዬ አስባለሁ። እግዚአብሔር ይመስገን። ይህን ያህል ራሱ ማናየበት አሁን አስር ደቂቃ አስር አስር ደቂቃ ቆያለሁኝ። በኋላ ግን ስለ ሀብታሙና ስለ ሶሎ እነ ሶሎኑ ሶሉኒያ ሶሎ ሳሎኒያ ስለ ሀብታሙና ስለ ሶሎኒያ ሶሊያ ነው ሶሊያ ነው ስለ ሶሊያና እናውራለን። ስለ ሀብታሙና ስለ ሶሚያ ነው እናወራለን። ደህና ሁኑ ልጆች። የዛሬ አበባዎች የነገ ፍሬዎች። ደህና ሁኑ። ወዳችኋለሁ። አመሰግናለሁ። አስር ደቂቃ ሆኛል። ዋው